ስብትሆን ምን ሊመጣ ነው? ከዛ ደግሞ በሚድር ላይ ጨውኑ ተብለናል እ ሚድር ላይ ጨውኑ ከብዬ ለምንድ ነው ሲኳርሞ ነው? እንደሷ እሷ በእሷ በጣም ምትመቸኝ። እግዚአብሔር ደግሞ ሐዋርያ ማነው ስሟ? ሐዋርያ ናት። የገባውን ሐዋርያ ሆነዋል አውሬ ብላቸው ሁሉም ሐዋርያ ናቸው ግን ለማጭበርበር ነው ህዝቡ እኮ ያሳዝናል እግዚአብሔር ጣለ ጧም የሚል ጸሎት እኮ ጠፋ እንዳለ ለሀገር ሰላም ሲጸልዩ ጦርነት ይመጣል የእናሱ ላይ አካውንታችሁን ስጡን ብር ይገባላችኋል ብለው ቤታችንን ይነጥቁናል ሮሚዮ ወዴት ነው የምንሄደው ሰኞ ሰኞ እኮ ባንክ ቤት በተለይ ንግድ ባንክ ሊያለቅስ ማናቸው። ጌታ አርባ አምስት ሺህ ከቷል ይላሉ እየሄዱ ወዴት እንደሚናንተ ችግር አለች። እሺ ብሎ ቼክ ሲደረግ ጭራሽ ዜ ኧረ ያው አርባ አምስት ብር የሌለውን አርባ አምስት ሺህ ሚሊየን ብሎ ፈጦ የሚመጣ አለ። አንድ እኮ የባንክ ሰራተኛ ወጥቶ ኧረ እባካችሁ ስራ እንስራ አሉ እኮ ኧረ እንስራበት ተው። ያልሰራኸውን ኬት ብሎ ነው እግዜር ለአንተ ብር አካውንት ውስጥ የሚከተው። ቪዛ ትፈልጋለ የቲም ሀገር ለሜርት ይላለች። ደግሞ አዎ፣ በቃ ጀርመን ተመቷል። ቸው በላቸው፣ ቸው። እንዴ! ምን አይነት ዘመን ላይ ደረስም? ግን፣ ሮሚ ነብሰ ገዳይ ነበርኩ፣ ሌባ ነበርኩ፣ ግን ወደ ኢየሱስ ተመለስኩ የሚሉ ሰዎች ለህግ ቀርበው ተፈርዶባቸው ፍርዳቸውን ጨረሰው ነው ወይስ በጣም አስታወስከኝ። ይመጣል ገብዬው ወግቸው ፈርጫውን በቃ ምናምን ምናምን ሲል ህጉስ ማንን የገደልከው ብሎ ከብሎዩ ጭፋ መጠየቅ ነው። አረ ምን አገባው። ከዛ ህይወት ቀየርኩት የሚለውን ነው እንጂ ስለተፈጨፈጨው ሰውዬ፣ ስለተወጋው፣ ስለተደፈረው ሂዶንኬራ አንዱን አይተዋል። ደፍር ያለው የጎረቤት ልጅ ብሎ ማን የትኛዋን የጎረቤት ሴትዮ ደፈርክ አይልም። ምን አገባችሁ፣ ስለደፈረችው ዋናው ኢየሱሲን ተቀብሏል ማለት ነው። እነዚህ ግ ማን ያቀርባቸዋል? ማን ይጭፋ? እኮ እስር ቤት እየሰራ ነው፣ አንደርግራውንድ እሱን የተቃወመ ሊያስር እስር ቤት ያለው እንዳለ እኮ እስር ቤት አላቸው። የግል እስር ቤትም ሊጀመር ነው ተብሏል። ፀባያችንም አሳመር ነው መመለከት አለበት። እግዚአብሔር ነው ሮሚ፣ ይሄ ነገር ግን እንደ ኢትዮጵያውያን በህግ መታየት አለበት። እግዚአብሔርን የኢትዮጵያ የኦርቶዶክስ ቤተክርስቲያን እንዴት እንደሚያብጠለጥሏት እያየሽ ነው አይደል? እኛንማ በቃ የመጣ የወረደ አንድ ደግሞ ጨለሌ እብድ መታልሃለች። ሰኞን አርብ ነው ብላችሁ መኑ የምትል እብድ ደግሞ፣ ኮልፌ እንትን ማርያም ማርያም በአንድ ነው ስትባል በስላሴ ቦታ ሰባት ተክታ ጭብርብርብርብር አድርጋቸው። ደሞስ እዛ ያለ ሰው እሺ፣ ምስኪን ነው በደካማ ጎኑ። ከለንደን ከአሜሪካን አገር ሚስታቸው ምናምን ጥለው በባዶ እግር የሚከተሉ አሉ። ምን እያለቻቸው እንደሚገቡ እሷ ብቻ አይደለችም። ደግሞ እኖ ፍቅሪዝም የሚባለው ደሞ ጭራሽ ጠላት ሆኖ የተነሳብሽም አለ። ተመልከሽ፣ የእሷ አይነት እምነት ደሞ የተለየ ነው። ነጋሪት ጥሩምባ ይዞ ኪልኪል እንዴት እየትነን ህግ የለም ወይ? ወይኔ ፍቅሪዝም፣ ይኸውልኝ የምግብ ቤት የኮልፌ ምግብ ቤት ምግብ ሲደርስ እንደዚህ ደረሰ የሚሉትን ቃጭል ሰርቆ ጨረሰው። ዛሰ ሰርቆን ልሱን ይዟል። ጭራሽ የመዘምራን የሚመስል ቀሚስ ለብሳ አሁንማ ቀሚስ ለብሳለች። ጾም ተፈታ ብላ ምግብ ደርድራ ታንቀሻክሻለች። እሱማ የሆነ ማታ ያጨሳል ያጨሳል። እኔ አይቼዋለሁ። ድብን አድርጎ ነው የሚያጨሰው። ፍቅር ይዝም አጭሶ ሊያጨስ ይመጣል።

እኔ ነገር መወቀስ አልፈልግም። ከዚህ በኋላ እኔ እሱ ጋር ገብቼ አላብድም። የምሩን ሊያረገው እኮ ነው። ይሄ እጅ ሊሆነ መስሎት ማለት ነው። ምን አረገው እኮ በቃ። ሮሚ የኔ ቆንጆ ገብተሽ ስለ ወራሽ በጣም አመሰግናለሁ። እኔም ወደ ቸርች ሊሄድ ነው። የሆነ ነገር ለማግኘት ሞክር። አብራችሁ አልቻልናችሁም እያሉ ነው። ያጋጥማል። ሀፒ ፋዘርስ ቤትሽን ስከፍች ይመጣሉ ችግር የለም። ሮሚ ቆንጆ ምርጥ ልጅ ጨዋታ ነሷ። እንዲህ አምርራ ምናምን ሰው የሆነ ከውስጧ እንትን አይነት ጥላቻ የለባትም። ምርጥ የሆነች አራድዬ ልጅ ሮሚ ሊዘን ወደፊት ሳይታከታችሁ ሳይሰለቻችሁ ቁጭ ብላችሁ ላዳመጣችሁን እንወዳችኋለን። ግን ታብታብ አታደርጉ። ችግራችሁ ይ አንድ ሺህ ምናምን ሰው አለ። ግን ስራ ስድስት ለምንድን ነው ግን ለምንድን ነው ግን ለምን አብረን ከፍ አንልም? ደህና ዋሉ።